በኢትዮጵያ የአምራች ኢንዱስትሪው ዘርፍ ከትላንት እስከ ዛሬ የተጓዘበት መንገድ በየመንግስት ስርዓቶቹ በተፈጠሩ የፖሊሲ ድክመቶች ምክንያት ለኢኮኖሚው ያለው ድርሻ ለአምስት አስርት ዓመታት ያክል ከአምስት በመቶ በታች በሆነ ቀርፋፋ ጉዞ ላይ እንዲቆይ አድርጎታል። የኢንዱስትሪው ዘርፍ በወታደራዊ አስተዳደር ደርግ ወቅት እድገቱ በአማካኝ አራት ነጥብ ሰባት በመቶ ብቻ ነበር። መንግስታዊ ቁጥጥርና የግሉ ዘርፍ መገደባቸው ለእድገቱ እንቅፋቶቹ ነበሩ። በወቅቱ በኢህአዴግ ዘመነ መንግስትም የኢንዱስትሪው የእድገት ድርሻ ከሰባት ነጥብ አንድ በ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 ከሶስት አመት በፊት ሰላሳ ፐርሰንት ገደማ የነበረው አሁን 41% ደርሷል። ምን ማለት ነው? ከውጭ ከምናስገባቸው ልዩ ልዩ ምርቶች ውስጥ 41 ፐርሰንቱ በሀገር ውስጥ ማምረት ተችሏል ማለት ነው። በሀገር ውስጥ ምርታማነት እያደገ በመምጣቱ ሶስት ቢሊዮን ዶላር ገደማ ወጪ ለማስቀረት ተችሏል። ኢትዮጵያ ኢኮኖሚዋን በዘላቂነት ለማሳደግ በጀመረችው የአምራች ዘርፍ ማስፋፊያ የተመዘገቡት ውጤቶች በተለይም የግሉን ዘርፍ ተሳትፎ አሳድጎታል። በጣም ብዙ ልጆች አሉ። ብዙ የስራ እድል ተፈጥሮላቸዋል። እዚህ አካባቢ እስከ 300 አካባቢ ሰዎች አሉ። ነገር ግን 24 ሰፕላየሮች አውጥተናል። እኛ ጋር ይሰሩ የነበሩ ልጆች አሁን የራሳቸውን ትንንሽ ትንንሽ ወርክሾፖች መስርተው ለዚህ ድርጅት እንደ አቅራቢ ሆነዋል። ከፎሬን ከረንሲ አንጻር አሁን ላይ ከኢትዮጵያ ታምርት ቀጥሎ የነበረውን እንቅስቃሴያችንን ብታዩ ከሱዳን ከዚህ ማሽን እየገዙ ወደዛ ይሸጣሉ። ከቡርኪና ፋሶ ስታዩት ከዚህ በጣም ብዙ ማሽን መግዛት የሚያስችል ስምምነትና ፊርማ ተፈራርመናል። በዛ መሰረት ብዙ ነገር እንሰራለን ማለት ነው። ከውጭ መጣ የነበረውን የፕላስቲክ። ሞልዱን እዚሁ በሀገር ውስጥ ሰርተን እዚሁ እንዲመረት አድርገናል። መንግስትም በዚህ በኩል ትልቅ ድጋፍ እየሰጠ ነው። የሀገር ውስጥ አምራጭ በጣም ብዙ ነገር እየሰራ ያለው ኢትዮጵያ ታምርት ንቅናቄ ለእኛ ኤክስፖርት የማድረግ ብቻ ሳይሆን በሀገር ውስጥ የውጭ ምንዛሬ ጄኔሬት ማድረግ መፍጠርም የምንችልበትን ኦፖርቹኒቲ ይፈጥሮልናል። ለምሳሌ በጣም ትልልቅ ኢንተርናሽናል ኢንስቲትዩቶች ያሉበት ሀገር ነው ኢትዮጵያ፣ እነ ዩሮፒያን ዩኒየን፣ አፍሪካ ዩኒየን ዩኤን ዩኤን ውስጥ ከአስር በላይ ተቋማት አሉ። እነዚህ ተቋማት ቀጥታ በውጭ ምንዛሪ ምርቶቻችንን የሚገዙበት ኦፖርቹኒቲ ሁሉ ተፈጥሮልናል። ኢትዮጵያ የዘርፉን እድገት በኢንዱስትሪ መሰረተ ልማት ግንባታ በመደገፍ የውጭ ቀጥተኛ ኢንቨስትመንትንም በመሳብ የኢንዱስትሪው ዘርፍ ወደ ቀደመው ገናና ስልጣኔዋ ለመመለስ የሚያግዛት መሆኑም ተገልጿል። የኢትዮጵያ ታምርት ንቅናቄ ዓላማና አስፈላጊነትን ደግመን ደጋግመን እንዳነሳ ነው አምራች ኢንዱስትሪዎች እድገትና ተወዳዳሪነትን ማሻሻል የዘለለ እይታ ያለው ነው። ማምረት የቀደም ስልጣኔ ታሪካችን ማደሻ በጠንካራ አመራር የኢትዮጵያን ብልጽግና አይቀሬነት ማረጋገጫ ማህተም መሆኑን እያወጅን ነው። በሀገር በቀል የኢኮኖሚ ሪፎርማችንና በአስር ዓመቱ መሪቅድ የተቀመጡ ግቦችን የምናሳካበት የኢትዮጵያ ታምርት ኢኒሽቲቭ ምቹ ቢዝነስ ከባቢ በመፍጠርና በሌሎች በርካታ የተቀናጁ ተግባራት ምክንያት የኢንዱስትሪያላይዜሽን ንቅናቄ በጀመርንባቸው ባለፉት ሶስት ዓመታት እጅግ ተስፋ ሰጪ ውጤቶች ተገኝተዋል። አፈጻጸሙም ኢትዮጵያን በማኑፋክቸሪንግ ኢንዱስትሪ የበለጸገች ሀገር ሆና የማየት ህልማችን ሩቅ እንዳልሆነ አመላክቶናል። የኢንዱስትሪ ዘርፍ መነቃቃት የሀገር ውስጥ ምርት አቅምን በማጉልበት የውጭ ምንዛሬን የሚበሉ ምርቶችንም በሀገር ውስጥ በመተካት የአምራች ኢንዱስትሪው በአዲስ ትኩረት አዲስ ለውጥን እያመጣ ይገኛል።